ያ እንዴት ሴት ልጅ ላይ እንዴት ታደርጋለህ ብሎ ሰድቦሃል ሰድቦሃል። ሌሎችም የሸዋ አልጋ የሀገሬን ልጅ ነ ብሎ አንተ አንተ ባለጌን ያለ ምግብ ቤት ውስጥ ሲያገኝ ሰምቶም አይቶት ማለት ነው። ግን ለልጅቷ ሲባል ብዙ ጨዋጫዎች። አንዳንዴ ልጅቷ አንድ ነገር እንዳቱ ተብሎ ነው። ልክ በነጋቷ ሚስጥሩ ሲወጣ ረ ምንም ነገር የለም ረ ምንም ነገር የለም ረ ከኛ ጋር ሲጫወት ነበር ምናምን የተባለልህ ማለት ነው እንጂ ፎቶ እንዳለን የተዳረሰው አሁን ግን እኔ አወጣዋለሁ። በዚህ መልኩ ስታመጣ አውጣሃለሁ። አንተ ክፍታ ዜዱ አላስገባሽም። አንቺም ያው ነሽ። አላስገባሽም። አንቺም ያው ነሽ። አንድ ናችሁ። አንድ አላስገባችሁም። ማናችሁ ነው አጠቅቤ እንዳደርሱ ማንም አይደ አጥረገርግሻለሁ። ልጄ ስትሰደብ ዝምመለይ ይሄ በስባሳ ከፍታ ለራሴ ራሴ ማንም እርዳት አልፈልግም ሌባ ሁሉ ይሄ አንበጣፋቸው አፉን የቀደደ በሙሉ እየመጣ እዚህ አፉን ይከፍትብኛል በፖለቲካ ከሆነ በፖለቲካው እንገናኝ በልጄ ግን እንዳትመጡ እንዳትመጣ ከራሜላ አሁን በዚህ ሰዓት ጊፍት የሚሰጠው እንደዚህ ነድጄ ልታበርጅኝ ፈልገች ነው ነስቺ ሴትዮ ገንዘብ ትወዳለች ብለሽ ነው ቴንክ ዩ ማማዬ ሰሙን በግዶ ትሰማለቻ ይው ሰምታ አታወትም። እንዲ እንደ በረዶ ቀዝቀዛ ምናምን ኮ ቀረኩ በቃ ዘጭ ዝም። ለምን እ ግን በጣም ይገርምኛል እያሰብኩት ነበር። እንዲ አሁን የኛ ጉድ ቢሆን ኖሮ ይሄኔ ምነው ጠፋችሁ ሁለት ሳምንት እንኳን ቪዲዮ ባይሰሩ እነሳምሬ ለምንድነው ቪዲዮ ላይ የሌላችሁ ምናምን ይባላሉ። ገባችሁ። እነዚህ ልጆች አምስት ወር በቀደም ገና ነው ቁጭ ብለው የታዩት በቀደም ገና አምስት ወር ሚዲያ ላይ አልመጡም። አንድ የጠየቃቸው ሰው አንድ ክብሮም፣ ይሄ እናንተ የሌባዘር ሌቦ እና ጨምርበት ጨምርበት፣ የሌቦች የሌባዘሮች ጫኒ፣ ምናገባኝ ብራችሁን ነው የምፈልገው። እንደዚህም አይ፣ የሌባዘር ክብሮ፣ የስንቱን ወጣት ልጅ ያሳረግክ? ና ና፣ ጨምርበት። ዞን ከአንበጣ ከመብላት ዞን መሆን አይሻልም? ዞን እኮ የተከበረ እንስሳ ነው ማይ ጌታ ያ አንበጣ ተመብላት እ ከማለት በአንድ መጣ ግን አንጀታችሁን ላሳረራችሁ ነበረ። ለእናንተ ብዬ ግን ይህን የተከበረውን ነው ለነፃነት እናንተ ላጠፋችሁት ሲል እንጂ እንዲህ እያልኩኝ እንዲህ እያልኩኝ መጥቼ ላሳርረሽ ነበረ። ይኸውልሽ እኔ ልንገራችሁ አሳርራችኋለሁ፣ ግን በማያውቁት ጦርነት ውስጥ ለገቡት አይምሮ ስል ግን አላደርገውም። እናንተ ደደቦች፣ ደደቤ ደደብ ዘር እግዚአብሔር አሳርረሽ ነበር ነበር፣ እዛው አምጥቼ ነበር ማሳርረሽ ለነሱ አይምሮ ስል አይምሮ እናላጠ

አንበሳ ብታወር ድረሱ ይዝን ያለ እንትና ነው። እያንዳንድሽ እያወጣሽ እንደምንም ብለሽ አይዞ ካሞራ በሉት። ምን ያል ብዙ ቦታ ደርሷል። ፎቶ ቪዲዮ ነው ያልደረሰው። ቪዲዮ ለራሷን እናትየው ነው የሚላክላት ተብሎ ማለት። ቪዲዮ አለው ፎቶ አለው። አተሪ ብላ ሲጋራ ሲጋራውን ይዘው በአንድ እጁ ሲጋራውን በአንድ እጇ ይላል። ሲጋራም የጨሰልክም ምን ሆነክ ነው ግን ሲጋራ የምታጨሰው አንተ? አሪፍ ኦኬ። ሲጋራ አደግክ ማለት ነው፣ ሰለጠንክ ማለት ነው። ሲጋራ እንደዚህ ይዘው ተሰለጠነ፣ ሰለጠንክ በቃ። እኔ እንደውም እናትየው ጎበዝ ናት፣ አለመውጣቷም፣ አለመናገሯ ልጇን ሴፍ አድርጋለች። በቃ የሚፈልገው ይሄ ነው። እግዚአብሔር ረዳት ይሄ ባለጌ ጋር እኔ ደግሞ እኮ በቃ አይታዋቸው ውስ በቃ ቤተሰባ ክብር ምናምን እያልኩ እመክረዋለሁ። አፈር ብላ አይወሸላ አይወሸላ እንደ ብትሳሳት ብትሳሳት ከሄደች እንኳንኩ ወር ሁለት ወር ሆኗታል። አልሆናትም እኮ አልሆናትም እኮ መጥቶ እዚያም ጥቷት ቀለበት ምናምን አድርገው ነው አይደለ? ሆኗታል አልሆናትም ጉብዝ እያላችሁት ነው። ሴት ልጅ ላይ መጫወቱ ጉብዝ እያላችሁት ነው። አያጅቦን ሆን ያላስገባ ኖዌ አላስገባ ማንም አይገባም። ማንም አይገባ ማንም ሳይገባ አንተም ሰሜናዊ ነህ። ለእኔ አግዝ አይደለም የምትናገረው። እዚህ መጥተህ ምን አርገዎች ነው? አሁን ተጋሩ ምናምን የሚሰድቡኝ እነሱ ናቸው። አ እግዚአብሔር የሚሰዱቡኝ እነሱ ናቸው። ያው ያቸው ተዘብዝፈው እዚህ ላይ ትላንትና ተሳድበው ተሳድበው ነው ህዝቡን፣ የትግራይን ህዝብ እንዲጠላ ያደረጉት። ከመደብደባችን ከመሞታችን፣ 28 ዓመት በሙሉ ከመቀጥቀጣችን አንሰው በመቀጥቀጣችን ኮርቶ አፋቸውን ሲከፍቱ ነው የኢትዮጵያ ብሄር ብሄረሰብ በሙሉ ዱላውን ይዞ የተነሳባቸው። ማንም እርህራሄ እንኳን ያደረገ የለም። በጣም ጥቂቶችንን ያለቀስ ነው፣ ምክንያቱም አንጀቱ ቆስሎ ስለ። አሁን ዘሴ ምሽት ናቸው እማትለወጡ ማለት ነው። ህዝባችሁ ላይ ነው ጦር አፋችሁን ትከፍታላችሁ። ህዝባችሁ ላይ ጦርነት ታወጃላችሁ፣ አፋችሁን ትከፍታላችሁ። ህዝባችሁ ላይ በተደረገው ነገር ፕራውድ ሆናችሁ ማለት ነው። ጅቡ ብልጽግ